በደንባድብት ዛሬ ደስ የሚለው በእርግጥ የሰከረ ሰው ስለሌለ ጥሩ ነው። ስካር ካለ በቢራ የሰከረ በጠጅ የሰከረ ከሆነ መጠጡ አይምሮን ስለተቆጣጠረ ብትገስጸውም አይወጣም። ያልጠጡ ወንድሞቼን እያወራ ስለሆነ ደስ ይለኛል። ክብር ለኢየሱስ ይሁን። እነዚያንም እኮ በጣም ደመወዳቸው የምታዩት ነው እየሰደቡን አቅፈናቸው ዘመናቸው አንድ ቀን የወንጌል ሰባት ይሆናሉ፣ እንላለን። ስለዚህ በልሳን የሚናገር ሰው ሚስጥር ነው ከአምላኩ ጋር የሚያወራ አሜን። የተጻፈው እያነበው ሁሉ ነው። ወንድም ግን ለምንድን እንደሆነ ዞር በርቀቱ አጠገብ እንዳለ ወጋው ይወልድ አሜን። ጀርባው ላይ ያለው ማለት ምንም አንተን አላደረኩም ወይ ልቀጠለስ ይባካችሁ በጌታ በኢየሱስ ተቀጠለ። በልሳን የሚናገር እግዚአብሔር ነው እንጂ ለሰው አይናገርም። ለሰው አይናገርን የሚስተውነም የለም እና በመንፈስ ግን ምስጢርን ይናገራል። በመንፈስ ግን ምስጢርን ለማጽናናት ለሰው ይናገራል። በልሳን የሚናገር ራሱን ያንጻል። ትንቢትን የሚናገር ግን ማህበሩን ያንጻል። ሁላችን በልሳን ልትናገሩ ወድ ነበር

እንዲሁም ደግሞ እናንተ መንፈሳዊ ስጦታ በብርቱ የምትፈልጉ ከሆናችሁ በቤተ ክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ቁጥር አስራ ሶስት ስለዚህም በልሳን የሚናገር እንዲተረጎም ይጸልይ። በልሳን የሚናገር እንዲተረጎም ይጸልይ። በደንብ ስማ፣ ስማ ይጸል በልሳን በትጸልይ በመንፈሴ ይጸልያል። አእምሮዬ ይጸራለሁ በአእምሮዬም ደግሞ እዘምራለሁ። እንዲያማ ካልሆነ አንተ በመንፈስ በታ

ቢሆን አይሰሙኝም፣ በሌላ አንደበት እነግራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ፣ ተብሎ በሕግ ተጽፏል። እንግዲያስ በልሳኖች መናገር ለማያምኑት ምልክት ነው። አሜን። እንግዲያስ በልሳን መናገር ለማያምን ሰው ምልክት ነው እንጂ ለሚያምኑት አይደለም፣ ትንቢት ግን ለማያምኑት ነው እንጂ ለማያምኑት አይደለም። እንግዲህ ማህበር ሁሉ አብረው በሚት ቢሰበሰቡ በልሳኖች ቢናገሩ ያልተማረ ወይንም የማምን ሰው ቢገባ አይቻላል አይሉምን? ሁሉም ተንበትን ትንቢትን ቢናገሩ ግን የማምኑ ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመራመራል፣ በልቡም የተሰወረው ይገለጣል። እንዲሁም እግዚአብሔር በእውነት ወመ ቁጥር 26 እንግዲህ ወንድሞች ወይ ምንድን ነው የምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ለማነጽ ይሁን። በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆነው በየተራቸው ይናገሩ፣ አንዱ ይተርጉም። የማይተረጎም ባይኖር ግን በማህበሩ መካከል ዝም ይበል። ይላልና ለራሱ ግን ለእግዚአብሔር ይናገር ይናገር። ነቢያት ሁለት ወይም ሶስት ሆነው ይናገሩ፣ ሌሎቹም ይለይዋቸው። በዚያም ለሚቀብጥ ለሌላው ግን አንድ ነገር ቢገለጽለት የፊተኛው ዝም ይበል ዝም ይበል። ሁሉ እንዲማሩ ሁሉም እንዲመቱ፣ ሁላችሁ በየአንዳንዳችሁ ትንቢትን ልትናገሩ ትችላላችሁ። የነቢያት መንፈስ ለነቢያት ይገዛለታል። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። በቅዱሳን አብያተ ክርስቲያን በቅዱሳን አብያተ ክርስቲያናት ሁሉ እንዲሁ ነው። ሴቶች በማኅበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲሁ እንጂ እንደሚናገሩ አልተፈቀደምና አልተፈቀደላቸውምና ለሴት በማኅበር መናገር ነውር ነውና፣ ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ። ምን ነው የእግዚአብሔር ቃል የመጣው የወጣው ለእናንተ ነውን? ወይስ ወደ እናንተ ለእናንተ ለእናንተ ብቻ ደርሷልን? ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ይችን የተጻፈችውን የጌታን ትእዛዝ እንደሆነች ይወቅ። ማንም የሚያውቅ ቢሆን ቢኖር ግን አይወቅ። ስለዚህ ወንድሞች ሆይ ትንቢትን ለመናገር በብርቱ ፈልጉ፣ በልሳኖች ከመናገር አትከልከሉ። ነገር ግን አሁን ወንድሜ የታዲያ ቲዳ እንግዲህ ይሄ ሁሉ ቁጥር በጣም ሰላሳ ስድስት ቁጥር ነው ያነበብኩት ናና፣ ይሄ ሁሉ አንተን አድሬ በቃ ከዚህ በኋላ መንፈስ ቅዱስ ነው ያልኩ፣ መንፈስ ቅዱስ አላልኩ፣ መንፈስ ቅዱስ ገብቶብሃል መታ እዚህ ጋር ቆመት ትሰብካለህ። ኢየሱስ ይወዳሃል እና ምን ትላለህ? ግማሹን የሚል የለም ጀምሮ